ውዶች ይህ ጸጉራችሁ ሳይቋረጥ በፍጥነት የሚያሳድግላችሁ ዋው የምትሉት ሁል ጊዜ ደጋግማችሁ የሚሰሩት ምርጥ የሆነ ቅባት ነው። ይዤላችሁ የመጣውት ለተሰባበረ ጸጉር፣ ድርቅ ላለ ጸጉር፣ አላድግ ላለ ጸጉር በጣም በጣም ወሳኝ ቅባት ነው። አብረን እንሰራለን፣ አሰራሩን አሳያችኋለሁ። ወደ አሰራሩ ግን ላይክ፣ ሼር ለጓደኞቻችሁ አመሰግናለሁ። እስከ መጨረሻ ደስ ተከታተሉ ሰላም ሰላም! ውድ የቆንጂት ዩቱብ ተከታታዮች ሰላማችሁ ያላችሁበት አለም ዳርቻ ይብዛላችሁ። እንዴት ቆያችሁኝ? ሁሉ ሰላም ነው። ሄደን መስገን ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬም ደግሞ ይዤላችሁ የመጣሁት ለጸጉራችሁ በጣም ጠቃሚና ወሳኝ የሆነ የቅባት አሰራር ነው ይዤላችሁ የመጣሁት ማለት ነው። እና አብረን የምንሰራው የሆነ ላይክ ሰብ እያደረጋችሁ እንዴት እንደምሰራው አሳያችኋለሁ። ለፀጉራችሁ እድገት፣ ለፀጉራችሁ ልስላሴ፣ ፀጉራችሁ እየደቀቀ እየተሰባበረ ለሚያስቸግራችሁ ዘውትር ለምትቀቡት ቅባት ምንም አይነጠረን ምንም አይነሽ በጣም አሪፍ ቅባት ነው ዛሬ ይዤላችሁ የመጣሁት የማሳያችሁ። ሁልጊዜ ሲያልቅ እንደዛ የምሰራው ቅባት ነው ማለት ነው። ምንም አይነት ሽታ የለውም። በጣም በጣም ምርጥ ቅባት ነው ማለት ነው። በጣም ነው የምትወዱት። እና እዚህ ጋር መጀመሪያ ላይ ግብዓቶቹን አሳያችኋለሁ ወሳኝ ወሳኝ የሆኑ ለፀጉር እድገት በጣም የሚጠቅሙ በፍጥነት እንዲያደግ የሚጠቁማችሁ ወሳኝ ግብአቶችን ነው ማሳያችሁ። በቤታችን ውስጥ የሚገኝ በቀላሉ ለጸጉራችን እድገት ለማፋጠን የሚረዳን ግብአቶችን ነው ማሳያችሁ ማለት ነው። ጸጉራችን ፈጥኖ እንዲያደግ ይረዳናል። እዚህ ጋር ደግሞ እንደዚህ እንደምታዩ ይህንን ያው ታውቁት አላችሁ ብዬ ተስፋ አደርጋለሁ። ይህንን ተጠቀሙት በጣም አሪፍ ነው። በጣም ለምግብም ብዙ ጊዜ እንደሚጠቀሙት ታውቃላችሁ። በጣም አሪፍ ነው። ይሄኛውንም ብትጠቀሙበት በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። በመቀጠል እዚህ ጋ ምንድነው የሚያስፈልገን? እዚህ ጋ የሚያስፈልገን ጥቁር አስሙድ ነው። ጥቁር አስሙድ እንግዲህ እንደሚታቁት ለጸጉር እድገት፣ ለሽበትን ለማጥቁር፣ ለራስ ምታት፣ ለብዙ ነገር በጣም ጠቃሚ ነው። እነ እዚጋ የማሳያችሁ ግብዓቶች ለሽበት ማጥፊያ ራሱ በጣም ጠቃሚ ነው። ይህንን ቅባት ስትጠቀሙት ሽበቱን ከስር የማጥፋት ሚና ይጫወታል ማለት ነው። ስለዚህ ደግሞ እናንተ ይህንን ነገር በቤታችሁ ውስጥ የምታገኙት በጣም ቀላል የሆነ ነገር ነው። እንደዚህ አድርጋችሁ በቤታችሁ ውስጥ እንዴት በቀላሉ ቅባቱን ሰርታችሁ እንደምትጠቀሙ ነው ማሳያችሁ ዛሬ ማለት ነው። እና በጣም ነው የምትጠቀሙበት። እኔ ራሱ ደጋግሜ የምጠቀሙ ነው። በዛ ላይ ጸጉራችሁን ለማሳደግ ፍጥነቱን ልነግራችሁ አልችልም። በጣም ነው የሚያፈጥነው። እንግዲህ እንደምታውቁት ቀረፋ አመጥ አለኝ፣ እዚህ ጋር ቁርንፉድ አለኝ፣ ስጋ መጥበሻ አለኝ፣ ጥቁር አስሙድ አለኝ፣ ተልባ አለኝ። እና እዚህ ጋር ምንድነው እንዳልኳችሁ ቀረፋ አምጥቻለሁኝ። ቀረፋ እዚህ ጋር የምጠቀመው ዱቄቱን ነው እናንተ እንጨቱን መጠቀም ትችላላችሁ። እኔ ግን ፓውደሩን ነው የምጠቀመው። በቤት ውስጥ የተዘጋጀን ንጹህ ቀረፋ ነው ማለት ነው። እናንተም እንደዚህ በቤት ውስጥ የተዘጋጀም ካገኛችሁ፣ ካላገኛችሁም ደግሞ ኖርማል መጠቀም ትችላላችሁ ማለት ነው። እንደምታዩት የወዚጋ በጣም ወሳኝና አሪፍ የሆኑ ግብአቶች ነው ለጸጉራችን አሉ ከተባሉት ውስጥ አንደኛ ናቸው። ስለዚህ እነኝን እንዴት አርገ ነው ወደ ቅባት ቀይረን በቤታችን ውስጥ የምንጠቀመው እና ይህንን አሳያችኋለሁ። በብዙ አይነት መስራት ይቻላል። አንደኛ በሳት ላይ በማሞቅ ሁለተኛ ነገር ደግሞ በጨርቅ አርግታችሁ ውጭ ላይ ለሳምንት ወይም ደግሞ ለሁለት ሳምንት አስቀምጣችሁ መስራት ትችላላችሁ። ዛሬ ነው ማሳያችሁ አንደኛውን ነው ማለት ነው፣ በሳት ላይ አድርገን ቶሎ ለጸጉራችን እንዲደርስልን የሚጠቅመን ማለት ነው። ያኛውት የሚሰላ የሚቆይ እኔም ቅባት ስላለቀብኝ ይህኛውን በዚህ አይነት አሰራር አሳያችሁና ወደፊት ደግሞ ያኛውን አሰራር አሳያችኋለሁ ማለት ነው። በጣም በጣም ትወዱታላችሁ። አንዴ ተጠቅሟችሁ አንዴ ያዘጋጅታችሁ የምትተውታ አይደለም፣ ለውጡንም ስለምታዩበት በጣም ስለምጠቀሙበት። ስለዚህ እዚህ ጋር ማሽን እናመጣ እና ማሽናችን ውስጥ ጨምረን አንድ መታ መታ እናደርገዋለን ማለት ነው። ሁላችሁ አሁን እንደምናደርገው ማሽናችን ውስጥ አንድ ላይ አድርገን አንድ ላይ አዋህደ ናቸው ማሽናችን ውስጥ ጨምረን እንፈጫዋለን ማለት ነው። በጣም በጣም ምርጥ ቅባት አንደኛ እዛ ላይ ደግሞ ሽታ የለውም። ኋላ ላይ ደግሞ የሚጨምረውን አሳያችኋለሁ። እንደዚህ በቀላሉ በቤታችን ውስጥ ሰርተን መጠቀም እንችላለን። ብዙዎቻችን መውጣት አይመቸንም። ውሰዱን ብለናቸው እንኳን የማይወስዱን ብዙ ቤቶች ውስጥ አሉና፣ ስለዚህ እናንተ ደግሞ እንደዚህ በቤት ውስጥ በምታገኙት ጠቃሚ በሆነ ምንም አይነት ኬሚካል ሳይኖረው ግን ለጸጉራችሁ እድገት በጣም ለሚጠቅማችሁ ይህን እንደዚህ ያድርጋችሁ መፍጨት ትችላላችሁ። ከዛም በጣም መጥጊዜ ቅባት በዛ ላይ ጸጉራችሁን አሳድጋችሁ ወደ አገራችሁ መግባት በጣም በጣም ነው፣ ለውጥ ነው የምታገኙበት ማለት ነው። ይህን እንደዚህ በማድረግ እንፈጫዋለን። የሁላቸው ውዶች እዚህ ጋር ድስት አጥቤ አድርቄያለሁ ምንም አይነት ውሃ መኖር የለበትም ማለት ነው የሁላችሁ እየፈጨ ነው ማለት ነው አያችሁት ይህን እንደዚህ እቃ ውስጥ እንጨምራለን ንጹህ እቃ መሆን አለበት ከውሃ የራቀ ካለቀለቃችሁት በኋላ በሶፍት ማድረቃችሁን እንዳትረሱ እዚጋ የምጠቀመው የምጠቀመው የሰሊት ዘይት ነው የምጠቀመው ማለት ነው እናንተ የወይራ ዘይትን፣ ኮኮናትን መጠቀም ትችላላችሁ። ለጸጉራችሁ የሚስማማው ማለት ነው። እኔ እዚህ ጋር ይሄኛው ዘይት ነው የተስማማኝ የሰሊጥ ዘይት ማለት ነው። ይሄንን ውሃ ጥጄ ለዛ ጋር እንዲፈላ በጣም ነው የምትወዱት ያዘጋጃ ናቸው። ቅባት ብዙ ስለሆነ ይህን ሀል ይበቃናል ማለት ነው። በደንብ ቅባቱን ለማግኘት ይኸውና ያያችሁት እዚህ ጋር ራሱ ምንም ገና እንትን ሳንለው ቅባቱ እንዴት ደስ እንደሚል። በዛ ላይ ደግሞ እዚህ ጋር ምን እናደርጋለን እንዳልኳችሁ ውሃ ጥጃለሁ። ውሃው ላይ ለሰላሳ ደቂቃ ቀስ ባለ ከውስጡ እንዳለ ቅባታችንን እንወስዳለን ማለት ነው። ይሄውላችሁ እዚህ ጋ ውሃዬን ጥጄ ነበረ። ውሃ ይፈልቷል። ይህን እንደዚህ ቀስ እያለን እየመጣን እስኪን ተከተፍ ድረስ እንዳለ ከቅመሞቹ ላይ ወደ ቅባቱ ግባቱ እንዲሄድ ከግባቱ ላይ የምንወስደውን እንደዚህ ያድርገን እንወስዳለን ማለት ነው። ቀስ ብላችሁ እንደዚህ እንዳይደፋባችሁ፣ እሳቱን ጥቀን ውስጥ አላችሁ። ከዛን ቀስ ብሎ ራሱ ይወስድላቸዋል ማለት ነው። እሳት ላይ ጥዳችሁ ከምታን ተከትኩ እንደዚህ ስታደርጉ በጣም አሪፍ ነው ማለት ነው። ሽዶችዬ ብላቸው አሳያቸዋለሁ። አያችሁ ሽዶችዬ ሰላሳ ደቂቃ ሆኑታል አሁን ማለት ነው። አያችሁ ከስር አዝግጧል ማለት ነው። ተንተክትኮ አሁን ከስር ትንብላል። ሰላሳ ደቂቃ እንደዚህ ቀስ ብላችሁ ማለት ነው። እንደዚህ አያችሁ ከረሩ እንዴት እንዳመጣ ቅድም ላይ አይታችሁታል ይሆናል። አሁን ይሄ ሲቀዘቅዝ እናጠለውና ታይታላችሁ። አያችሁት ዝቅጥ ብሎ በቃ ቅባቱን ከቅመሞቹ ላይ እንዳለ ቅባቱን ወስደን እሱ ከስር ዝቅጥ ብሏል። እንት አያችሁት። አሁን ደሞ ቀዝቅዞ ሲል በጣም ነው እንትን የምትሉት። እሳት ላይ ከምትጥሉት እንደዚህ ያርጋችሁ አንተክትካችሁ ለ30 ደቂቃ እሳት ላይ ያቆይታችሁ። ይኸውላችሁ ሆን አሁን እንደዚህ እተው እተዋሉ ቅዝቅዝ ብሎ እናጠላዋለን ማለት ነው። የሁላችሁ ውዶችዬ፣ በዚህ ነው የምናጠላው። እዚ ጋር እንደዚህ እንደምታዩት ይህኛውን ጨፍያ የተጠቀምኩት የወፊት ነገር ነው። ይሄ ታጥቦ ከደረቀ በኋላ ማለት ነው። ምንም አይነት ውሃ ሊኖረው አይገባም ማለት ነው። ይህ እንደዚህ አድርገን እሱ ራሱ ዘግቷል። ስትት ቀስቀስ ብሏል ማለት ነው። በመቀጠል አንድ ሰበሆን ኮይ ነው። እንደዚህ አድርጌ ደውላላችሁ። አያችሁት። በጣም ነው። ማሳጅ እሽት ታደርጉት ስሩን ማለት ነው። ቢያንስ ለአስር ደቂቃ በዚህ በጣታችሁ በመዳቡ እሽት ስታደርጉት ያ ሄዶ ቆዳችሁን ደም ስሩን ያንቀሳቅሳል ማለት ነው። ግን ዝም ብላችሁ ከተቀባችሁ ምንም አይነት ለውጥ አታገኙበት። የምታደርጉት እንትን ትሉታላችሁ ማለት ነው። ማሳጅ ታደርጉታላችሁ። በመቀጠል የምትቀቡበት እቃ ውስጥ ትጨምራላችሁ ላሁን የምጠቀመው እቃ ውስጥ አደርግና ከዛ ሌላውንም ደግሞ እቃዎች ውስጥ ጨምራለሁ። እንደምታዩት ውፍረቱ ራሱ በጣም ነው ደስ የሚለው። እንደነገርኳቸው ኳቸው እንግዲህ ይሄ በዚህ አይነት ነገር ወይም ደግሞ በሌላ አይነት በቅባት እቃችሁ ታደርጉና ይሄንን ስር ስ። ስር ስሩ ላይ አድርጋችሁ ክብ ታደርጋችሁ ማሳጅ ታደርጋላችሁ። ፍናርጋችሁ አስራችሁት በጣም ነው ለውጥ ነው የምታገኙበት በፍጥነት። የሁላችሁ ተጠቃሚ የሆኑበት። ይህንን ይመስላል ማለት ነው የዛሬ ቅባታችን። ትንሽ ሞላብኝ የሁላችሁ። የቀረውን ደግሞ በዚህ በቅባት እቃ ውስጥ እናደርጋለን ሸሸቱን ከግንባራችሁ ለሸሻው አላድግም ብሎ ለተቸገራችሁት ይህን ተጠቀሙበት፣ ለውጡን ታላችሁ። ግርድድ ላለ ፀጉር ለውጡ በዚህም መጠቀም ትችላላችሁ ማለት ነው። በዚህም መጠቀም ትችላላችሁ። አያችሁ፣ ይህን የመሰለ ቅባት ሰርተናል ዛሬ ስለነበረን ቆይታ በጣም በጣም አመሰግናለሁ። ኮሜንት ላይ አስተያየታችሁን እጠብቃለሁ። በጣም እንደምታመሰግኑኝ እርግጠኛ ነኝ። ደጋግማችሁም እንደምሰሩ በጣም እርግጠኛ ነኝ። ማሳጅ አድርጉት እና ስለነበረን ቆይታ በጣም በጣም አመሰግናለሁ። መልካም ቆይታ። በአዲስ ቪዲዮ እስክንገናኝ ድረስ ጠቃሚ በሆነ ቪዲዮ እስክንገናኝ ድረስ መልካም ቆይታ የሆነላችሁ። እግዚአብሔር አምላክ በያለንበት አለም ዳርቻ ይጠብቀን። ወዳችኋለሁ። አመሰግናለሁ። ስለ ሁሉም ነገር ከልባ አመሰግናለሁ፣ ስለምታበረታችኝ አዳዲሶችም ደግሞ ኮሜንት እያረጋችሁ እያበረታታችሁ እየተጠቀማችሁበት ስለሆነ ከልብ አመሰግናለሁ። እግዚአብሔር ይጠብቀን። ባይ ባይ ውዶች። ዛሬ ደግሞ ጸጉራቸው አላድግም ብሎ